ያለችው አቤል እስር ቤት ሊገባ እሷ እንደፈለገች ወደ ገጠሩ ሂዳ ልት ምንድን ነው አለሟን ልትገጭ ስትል እንግዲህ የጀግናዎች ጀግና ወንድ በቃ፣ ምን አይነት ቃል ብትሰጡት ልውልን እንደሚገልጸው አላውቅም። እናንተ ግለጡት። እኔ ቃል አጥሬ አጥሮኛል ለልውል ማለት የምችለው ማለት ነው። እንግዲህ ይችን ሌባ የሆነች ልጅ ወደዛ ልትሄድ ስትል ነው እንግዲህ እጅ ለእጅ ፊት ለፊት የተፋጠጡት። እንግዲህ ልጅቷን ይዘዋታል። እነዚኞቹ ደግሞ እንግዲህ ያው በግርግር ያው ከተማ ውስጥ አዲስ አበባ ውስጥ የሆነ እንትን ሲኖር ታውቃላችሁ፣ ግርግር ምናምን ሲኖር በዛው ሰው ስለሚሰባሰብም ይመስለኛል፣ ሌባ የሚመቸው ተሎ ብሎ ለመጥፋት ይመቸዋል በሰው በግርግር እና ዋናው እሷ ስለሆነች እሷን ይዘዋታል። እኔ ሌላ ነገር ስለዚያኞቹ ብዙ መውቀት ስለሌለኝ ስለማላቃቸው ሞር በእርግጥ እነዚያም ወንጀለኞች ናቸው። ይችን ሰራተኛ ሁን ብለው እዛ ቤት እንድትወጣ ያደረጓት ራሳቸው የቀጠሯት አድርጊ ብለው ያሰሯት ወንጀል ስለሆነ ነው ለልጅቷ እያገዙ ያሉት እና ሞር ወደ ክፍለ ሀገር ለመሸኘት ነበር እቅዳቸው፣ ግን አልተሳካላቸውም። እነ ልዑል ይዘዋታል ማለት ነው። አሁን ላይ ያለችው በእነ ልዑል እጅ ነው። እንግዲህ እንኳን ደስ አላችሁ ለማለት ያክል ነው። አቤል ወንድማችን ነጻ እየወጣ ነው። የእውነት የእውነት አምላክ የትም በቃ እውነትን ከያዛችሁ በምንም ቦታም ብትሄዱ እውነት ታሸንፋለች። አቤል ደግሞ ለሰዎች በጣም ብዙ ብዙ ብዙ ዋጋ የከፈለ ጀግና ወንድማችን ነው። እግዚአብሔር ደግሞ ቆጥሮለት እንግዲህ ልፋቱ፣ ድካሙ ዛሬ እንግዲህ አቤል ነጻ የወጣበት ቀን ነው። ባለፈው የዘበኛው፣ ዛሬ ደግሞ ሰራተኛዋ ሲያዙ እንግዲህ ከዚህ በላይ ደስታ የለም። ሁሉም ነገር ባልጋ ባልጋ ነው የሚሆነው። እግዚአብሔር ደግሞ ለበጎ ነው እንደዚህ አይነት እንትን አምጥቶ የፈተናቸው፣ ግን ሁሉም ነገር በየእንትኑ የሚሰሩት ስራ እጅግ በጣም በጣም በጣም በተለይ ልዑልን እንድታመሰግኑ የምፈልገው የልዑል ሰዎች ከጀርባ የሚሰሩት ስራ ቀን ለሊት አይሉም። ሰው ተኝቶ እነሱ ግን፣ እነዚህን ሰዎች ምክንያቱም ልጅቷን በሌሊት ነው እንትን የሚሸኛት ብለው ስለሚያስቡ የያዟትም እንግዲህ በሌሊት ወደ ክፍለ አገር ለማሸኘት እንትን ሲሉ ነው። ሆነም ቀረም እሷ እውነት ከእሷ ጋር ነው ያለው ከልጅቷ ጋር እና ከዘበኛው ጋር መቀጣትም ካለበት መታሰርም ሁሉም ነገር ካለባቸው ሁለታቸው ናቸው። አቤል ምንም ጥፋት የለበትም። እንግዲህ እውነት ያው ተደብቃ አትቀርም። በዚህ መልኩ እንግዲህ ልጅቷም በአደባባይ ላይ ውርደት እና ቅሌቷን ይዛ ነው የቀረችው። እሷም ምንም አልመሰላትም፣ ምንም አይመስላትም በቃ ኦልሬዲ ስራዋን ስለምታቅ በይ አድርጌ የተባለችውን ስላደረገች። አሁን ላይ ግን ለሱ አልፎ ለቤተሰቦቿ ጦስ ነው ይዛባቸው የመጣችው። እጅ ጦሰኛ እንግዲህ ስንት ብር እንደተከፈላት እሱ መድኃኒዓለም ነው የሚያውቀው። በትንሽ በጥቃቅን ብር ልውልን ማነው አቤልን እስር ቤት ለማስገባት ነበር፣ ግን ደግሞ በልውል ጥረት እንግዲህ ከእግዚአብሔር በታች ልውል ትልቁን እንትን እየሰራው አው ልዑል ነው ማለት እችላለሁ ያለ ማጋነን። በጣም ብዙ ድክሟል። ብዙ ብዙ ብዙ ነገር ብቻ ሁሉም ነገር ተሳክቶ እንደዚህ በፈለጋችሁት እነሱ ባሰቡት ሳይሆን፣ ሰዎቹ ባሰቡት ሳይሆን ልዑል እንግዲህ እግዚአብሔር አምላክ የመልካም ቅን ልብ ካላችሁ እውነትን ይዛችሁ የምትጓዙ ከሆነ እንግዲህ ባላሰባችሁት መንገድ እንደዚህ ወንጀለኞቹ እጃቸው ውስጥ ይገባሉ ማለት ነው። እንግዲህ ይች ልጅ እንግዲህ ምን አስበው እንደሆነ ባላውቅም እንግዲህ ባለፈው እንደዛ አድርገው እንትን ካለ ቦታውን ካወቁ በኋላ ቦታውን ለመቀያየር ምናምን ሲሉ ምንም አልተመቻቸላቸውም። ያላቸው አማራጭ እንግዲህ በሌሊት ወደ ክፍለ ሀገር ለመሸኘት ነበር። የሉል ሰዎች ደግሞ ከዛ አካባቢ አይጠፉም። እነሱን እየተከታተሉ ስለነበረ እንግዲህ ነው ልጅቷ እጃቸው ውስጥ የገባችው እንጂ እነሱ ቢዘናጉ ምናምን ልጅቷ አምልጣ ነበር። ግን ደግሞ እነሱ ትኩረታቸውን ለልዑል ለማን ነው ለአቤል አድርገው አቤል ነፃን ለማውጣት ጠዋት ማታ እንቅልፍ አልቦ እየሰሩ እውነትን እንደዚህ እኔ በጣም ደስ ብሎኛል። እውነት ለመናገር እንደዚህ ሳወራችሁ በጣም እንትን ሆኜ ነው እና እንትን ስሰማ ደግሞ እጅግ በጣም በጣም በጣም ከምላችሁ በላይ ነው ደስ ያለኝ። ልዑል ከነ ስሙ ልዑል ነው። ምንም አይነት ነገር ከሱ ገብቶ መረጃ እንደማያመልጥ ታውቃላችሁ። ከማንም ከየትም ፈልቅቆ እንደሚያወጣ ታውቃላችሁ። እንደው ማስታወስ ቢቻል ቢቻል የመስፍን እንትን ታስታውሳላችሁ። እንደ መስፍን ያስቸገረ ሰው አልነበረም እስካሁን ድረስ ከያዘው እንትን። ያ ሁሉ እንኳን ተቋቁሞ መስፍንን እንኳን በምን አይነት ሁኔታ እንዳደረገው ምን አይነት እጃቸው ውስጥ እንዳስገቡ ታይታችኋል እና የዚህ እነዚህ ጉዳይም እንኳን በትንሹም ቢሆን እንግዲህ ያው አቤል ነፃ አውጥተውታል። እግዚአብሔር ይመስገን። እኛ የምንፈልገው እሱም ብቻ ነው። ከዛ ውጭ ሰው ብዙ ያወራል። ጥፋት የለባትም እሷ፣ እሱ ምንም ፈርታ ነው ምናምን ይላሉ ግን ኖ ፈርታ አይደለም። ልጅቷ በደንብ ታውቃለች። ሰራተኛዋ እና ዘበኛው በደንብ ያውቃሉ፣ እዛ ቤት ውስጥ ምን ሲሄድ እንደነበረ ካሜራውን ለምን እንዳጠፉት ውስጥ እንትናቸው እንዳይታይባቸው ሙሉ ካሜራ አጠፍተው ምናምን ነው እንትን ይህንን እንትን የሰሩት እና ሆን ብለው የተዘጋጁበት እንትን ስለሆነ ሁሉም ያውቃሉ። ካቤል ውጭ ሌላዎቹ እንዳለ ያውቃሉ። ስለዚህ ልጁም እንግዲህ ዘበኛው እንደተናገሩት ከሆነ እውነቱን አወጣለሁ እውነቱን እናገራለሁ ብሏል። ደግሞ ካልፈራ የት እያስፈራሯቸው ይመስለኛል። እነዚህ ከጀርባ ያሉት ሰዎች ይህንን ነገር አድርጉ ብለው እንትን ያሏቸው ሰዎች ዋናዎቹ እያስፈራሯቸው ይመስለኛል። ልጆቹ አሁን ለመናገርም እንትን ለማለት በጣም ተሳቀው እንትን የሚሉት እና ለመጥፋትም እንደዚህ አይነት እንትን የሚሉት እነሱ እያስፈራሯቸው ይመስለኛል። ሆነም ቀረም ዋናው ከእነ ልኡል ልጅ መግባታቸው ነው። ሳይወዱ በግዳቸው መናገራቸው አይቀርም። ምንም አለም ምንም እውነት መውጣቱ አትቀርም። ምንም ብዘገይ ራሱ አንዳንድ ጊዜ ሰው የዘረውን ነው የሚያጭደው የሚባለው በትክክል እኔ በዚህ በአቤል ጉዳይ አየሁት። ባቤል ብቻ ሳይሆን እስካሁን ድረስ ልኡል በሚሰራቸው ስራዎች እያንዳንዱ እያየው ነው። ልኡል እውነትን ይዞ ስለሚጓዝ እስከ መጨረሻው ድረስ ካያችሁት ስኬታማ ነው የሚሆነው ምንም አንድ ቀን እንትን ያለበት ስራ የለም። ሁል ጊዜም የሚሰራቸው ስራ ትንሽ ልኡልን ሰሞኑን በኤልሳ ጉዳይ ሙስና ሰርተዋል፣ ልኡል ሙስና ሰርተዋል። እሷ ፍቅረኛው ስለሆነች እሷን እስር ቤት ሳያስገባ ከእሷ ጀርባ ያሉትን ግን እየለቀመ እስር ቤት እያስገባ ለምንድን ነው? እሷ ወንጀለኛ ናት። በእሷ ምክንያት ሰው ሙቷል፣ ሰው ተወግቷል። በጣም ብዙ ብዙ ብዙ ልኡል ጋ ኮሜንት ስር የሚጽፉ ሰዎች ማለት ነው። እንደዚህ አይነት ኮሜንት በጣም በተደጋጋሚ በኤልሳ ጉዳይ ልኡል እየወቀሳችሁት ነበረ። በእርግጥ እኔ ላይመለከተኝ ይችላል። መመለስ ያለበት ራሱ ልኡል ነው። ግን ደግሞ እውነት እስከምትወጣ ድረስ ማጣራት ከኛ ከባለቤቱ ምን ያውቃል የሚባል አባባል አለ። እሱ በደንብ ያውቃል ኤልሳን አሳልፎ ለእንትን መስጠት አቅቶት ምናምን አይደለም፣ ግን የሚያጣራው ነገር ስላለ ይመስለኛል። እኔም እኮ ኤልሳ እንደዚህ እንደፈለገች በነፃነት እንድትንቀሳቀስ ከእናንተው እኩል ነኝ። እንድትታሰር ነው የምፈልገው። በእሷ ምክንያት ብዙ ሰው ተጎድተዋል። እሷ ግን አሁንም በእንትን እየተንቀሳቀሰች ነው። እንደውም አሁን ላይ ደግሞ ሙሉ ትኩረቱን እና ጋይዝ፣ ሁላችሁም ልኡል ይችላል ይችላል ይችላል ያላችሁ ኮሜንቱን ልኡላችንን ልኡላችን ልኡላችን እንድትመርቁልኝ ነው የምፈልገው። ሌላው ተውት የኒኳን ወሬ ነጋሪነት ተውት። እኔን አታመስግኑኝ፣ ልዑልን ነው ማመስገን ያለባችሁ። መመስገን ያለበት ትልቁን ትልቁን እንትን እየተሰራ ያለው ልዑል ስለሆነ እጅግ በጣም በጣም በጣም በጣም ነው ማከብሮ፣ በጣም ነው ማወደው። ዋው! የአቤልን ነጻነት ስሰማ እናቱ ከምንም በላይ የመጣብኝ እናቱ ናት። ባለፈው ስታለቅስ ከሕግ አካል ነው የመጣው ተብሎ የማን ነው የአቤል የአሻራ ምናምን ሲናገር ፊት ለፊት ልጅሽ እንደሚታሰር እንደዚህ ወንጀል እያለ በጣም እናቱ ሲያስለቅሳት የነበረው ሰው ሁላችሁ ማይታችኋል ብዬ አስባለሁ። እና ልዑል ዛሬ እውነት አቤል ነጻ አውጥቶታል ማለት ትችላላችሁ ከእግዚአብሔር በታች ያው ልኡል ልኡል ስል ደግሞ ከጀርባ ያሉት ናቸው እየሰሩ ያሉት፣ ግን ለምዶብኝ ነው ልኡል ምለው። ግን ማነው ዋነኛው ግን ልኡል እንትን የሚላቸው ነው። ልኡል ያዘዛ በሚያዛቸው እነሱም በታማኝነት እንግዲህ እንቅልፋቸውን ትተው ብርዱ ምኑ እያተፈራረቀባቸው እንግዲህ አቤልን ነፃ ለማውጣት ብዙ ደክመዋል፣ አለፍተዋል የእውነት መሸለም ያለባቸው ሰዎች ናቸው። በዚህ ስራ የተሳተፉ በሙሉ ያለማጋነን መሸለም አለባቸው። በጣም የኔ ነብሮች፣ የኔ ጀግናዎች፣ የኔ እንቁ፣ የኔ አረ እንዴት በምን አይነት ቃል ልግለጻቸው? ዋው! ሰው እንዴት ነው እንዴት እንዴት እንዴት አይነት ስጦታ ነው ያለው ሰው፣ የሰው ልጅ ጥበቡ፣ የሰው ልጅ እንትኑ እጅግ በጣም የሚገርም። አራ እግዚአብሔር እንደው ረጅም እድሜ ረጅም እድሜ ይስጣችሁ፣ ከጤና ጋር ክብር። የእውነት እናንተን በጣም በጣም በጣም እኔ በፊትም እንደምወዳቸው ነግሬያችኋለሁ። ሞር ደግሞ አሁን ደግሞ ይብለጥ ይህን ነገር ሲሰማ ደግሞ እጅግ በጣም አከበርኳቸው፣ ወደድኳቸው። በቃ ሎል የሆነ ነገር ጀምሮ እስከ መጨረሻው ድረስ እውነትን ስንት ሳያወጣ? ለማንም ተሸንፎም ለማንም እጅ ሰጥቶ ያቀው ታቀት አላችሁ። ሉልን የምታውቁ ሰዎች ደግሞ በአሁኑ ደግሞ በዚህ በጣም በጣም ከባድ ነው። የአሁኑ ትንሽ እስካሁን ድረስ ይሻላል። እስካሁን ከሚሰሩትንትን እንትን የበፊት ይሻላል። የአሁኑ ደግሞ በጣም ከባድ ነው። የሰው ህይወት ነው። የህይወት ነገር ስለሆነ አቤል ደግሞ ሶስት ቀን ቀረኝ አንድ ቀን ቀረኝ እያለ ራሱን ሲያጨናንቅ ከራሱ አልፎ እናቱን፣ ቤተሰቦቹን በዚህ ዙሪያ ስንት ሰው ተጨንቆ ተጠቦ፣ ግን ደግሞ ፈጣሪ ባለው ቀን ሆኖ እንግዲህ ይኸው እውነት። ትክክለኛ ሰዎች ወንጀለኞቹ መያዝ አለባቸው መቀጣት አለባቸው ተፈርዶባቸው እንግዲህ ልጅቷ እጅም ወራዳ ቅሌታ እሷ በሰራችው እንትን አቤል ሊታሰርላት ፈልጋ ነበር። ግን ደግሞ የእውነት አምላክ ይሄው አጋለጣት። ሳይውል ሳያድር አጋለጣት። አንድ ክላስ ውስጥ አሽገው እያስቀመጧት ነበር። ያው አልተሳካላቸውም። በብዛም አሉ በዛም በዛም አሉ። በዚህም ልዑል እጅ መግባቷ ብቻ ነው እኛ የምንፈልገው። ከዛ ውጭ ካሁን በኋላ ከልዑል እጅ ትወጣለች ብላችሁ እንዳታስቡ፣ ምንም ነገር እንዳታስቡ። ልጁን በደንብ እየተጠበቀ ነው፣ እንግዲህ ቃሉን እስከሚሰጥ ድረስ ዘበኛውም እሷም እንግዲህ አንድ ክፍል አሽጎ በደንብ መቀጣት አለባቸው። የሰው ሕመም የሰው ስቃይ እንዲገባቸው ማለት ነው። በእነሱ ምክንያት አቤል ጭንቀት፣ ስንት ነገር እያሰበ እንዳሆነ ፈጣሪና እሱ ነው የሚያውቀው። በማን ምክንያት? በሰራተኛዋና በዘበኛው ምክንያት። እነሱ በዘጋጁት ወጥመድ ልጁ እየተሰቃየ ነበር፣ ግን ደግሞ እግዚአብሔር ይመስገን። ለማንኛውም እንኳን ደስ አላችሁ ብያችኋለሁ። ለማንኛውም ሰላማችሁ ይብዛ። እንግዲህ የዛሬው ቪዲዮ ይመስላል። በትንሹ ነው ማሳያችሁ መግቢያ ላይ ማድረግላችሁ እንግዲህ ቪዲዮ ላይክ ሼር እያደረጋችሁ ተስኮላችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ በአዳዲስ ነገር እንድመጣላችሁ ከፈለጋችሁ ቪዲዮውን ስትጀምሩ ላይክ አድርጉ። በቃ ላይክ ካደረጋችሁ እኔም አዲስ አዲስ አዲስ ነገር ስሰማ ሁል ጊዜ እለቅላችኋለሁ ማለት ነው። ከእናንተ የሚጠበቀው ላይክ ማድረግ ብቻ ነው። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ነው ቻናሉ። ከዛ ውጭ እወዳችኋለሁ አከብራችኋለሁ ባላችሁበት ሰላማችሁ ይብዛ እያልኩኝ የዛሬው ቪዲዮ ይህን ይመስላል ባይ ባይ።